ለእንደዚህ አይነት ሰዎች አሁን ለካፊር ተራሁ ማድረግ አንችልም፣ ተከለክለናል። እነዚህም ሰዎች ካፊር ናቸው። በጥቅሉ ማን ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃህሉን አይደለም። ሩአሳ የሚባሉት እንደነው ማር ኮምበል ቻይናቱ እንደነ ተቀዳሚ ሙፍቲ የሚባሉን ለጣሃ የሚባሉት እነዚህ እነዚህ ሰዎች ሙስሊሞች አይደሉም። ሽዕቱም አማበይቱ ምክንያቱም ቁርአንና ሐዲትን ይኻለፉ ሰዎች ናቸው። በኋላ ናቸው፣ ጠመመንጆች ናቸው።

ተቀዳሚው ሙፍቲ እኔ አሰቡ ስክብላ አለይኩም እኔ ለሐጅ ሙራድ የለኝም ነቢዩ ለመት ሙራድ የለም ለወልዮቼ ነው የሚል ሰው እኮ ነው። ግርዶሽ ጀርባ መቀመጥ ሰዎች መሀል አረንጓዴ ሻል ለብሶ መቀመጥ ጉልበት መሳብ እጅም መገላበጥ እገለሽ እንትና መጡ እየተባለ ጉልበት መሳብ ወላሂ ይሄ ወልዩነት አይደለም። ለዚህ ነው ሸኽ ሰለም ተይሚያ ወልዮች ለሁለት ይከፍላቸዋል። አውሊያው ሸይጣን ወአውሊያው ራህማን ብሎ ማን እንዲህ አይነቱ አውሊያው ሸይጣን ነው። አን ማለት እንዲህ ነው። ወልይ ለም መስጂድ አ እየተባለ እግ ድግስ ደግሶ የሚቀመጥ አይደለም። ና ዶ አድርግ የሚባል አይደለም። የተባለ የሚጠራ ለ አጅነቢይ ሴት ቤት እየገባ ፊልፍት ቡና እየቀዳች የምስመው ያው ወልያ አይደለም። ይሄ ወሎ ላይ ያለ ወልያ ነው። አህለ ሱና ጀመዓን ለማጥፋት ከካፊሮች ጋር የሚሰራ ከና አቦይ ስብሐት ጋራ አብሮን የሚሰራን አካል ታመመብና፣ አረንደ ወላሂ እፈሩ፣ ሀቂቃተን እፈሩ፣ ልታፈሩ ይገባል። ተለይ እኽዋኖች፣ ይሄ ሙፍቲ እንትና ታመመብና እያላችሁ እንትን እምትሉ ሰዎች እፈሩ። እንዲህ ዓይነት ሰው ቢሞት ለአላህ ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው እየጠበቡ እሚጠመው ስንት? አሁን ባለፈው አላህ ከአርሺ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግቡ የነበረው? እንደዚህ አይነት ሰዎች ለምን አያማችሁም? ቁርአን አላህ ሱብሓነሁ ወተዓላ አራሕማኑ አልአርዓሽ እስታዋ ብሎ እስታውላ እያሉ ጀህመዮችን ተፍሲር እየፈሰሩ ጀህመዮች ናቸው። እስታውላ እያሉ እየፈሰሩ ትኝ መረጃ ሲባሉ ቃል አለ አላህ ቃል ረሱል እለ ከማለት ይልቅን ቀዲስ ተዋ ቀዲስ ተውላ ብሽኑ ዐለ ኢራቂ ሚንደሚ ወሰፊን ቢልሚሕራቂ እያሉ እየተረገሁም ማኑ ብሽሪ የሚባለው ንጉስ ኢራቅን ደም ሳይፈሰስ ሰይፍ ሳይመዘዝ

ይሄ አሁን ሙፍቲ እያሉ የሚጠሩት ተቀዳሚ ሙፍቲ በኢትዮጵያ ውስጥ ሙፍቲ የለም እያለ ራሱን እንትን የሚለው ግለሰብ ከአብዱሃሪ ጋር አብሮ የነበረ ግለሰብ ነው። ስለዚህ እንደዚህ አይነትን ሀይል ነው ዛሬ ታመምብን እያሉ እንትን የሚሉት ማለት ነው። በዚህ ሰው የሰበብ ስንት ሰው እንደሚጠም አስቡ እና እንደዚህ አይነት ሰዎች ልናስጠነቅቃቸው ብሎም ያውም ከካፊር ጋር ሆኖ ማለት ነው። እንዶ ያኒ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ካፊር መጣና ያ ረሱላህ ያ ካፊር መጣና አብሮ ሙስሊሞችን ጂሃድ ሊያርግ መጣ። ያ ካፊር ሰውዬ ነቢያችን ሰለላሁ ዐለይሂ ወሰለም በዚያ ጊዜ ጂሃድ ሊወጡ ነበር፣ ወደ ጂሃድ ሊወጡ ማለት ነው። ያ ካፊር ሰውዬ መጣ፣ አብሮ ጂሃድ ከሙስሊሞች ጋር ወጡ። ለሙስሊሞቹ ጋር አብሮ ሆኖ ሊዋጋ ማለት ነው። ምንድን ናሉት ነቢያችን ሰለላሁ ዐለይሂ ወሰለም ያን ኢርጅዑ አሉ ኢና ላነስተዕን ብል ኩፋር እኛ በካፊር አንታገዝም ተመለስ ነው አሉትኝ። እሱ ግን ከካፊር ጋር አብሮ ሆኖ ሙስሊሞችን ለማጥፋት የሚሰራ ሰው ነው እና ወላሂ ሀቂቀተን ልታፍር ይገባል። በተለይ እኽዋኖች አላህ ስብሓነሁ ወተዓላ እንደዚህ የምታደርጉ ከሆነ አላህ ሀዘናችሁን በቅርብ ያርግላችሁ። ያው ተአዝያ እያላችሁ ትቀመጣላችሁ፣ ገንዘብ ሰበስባላችሁ፣ ሌላ ምንም ነገር የላችሁም። ይሄ የራሱ ንግግር ነው፣ የማንም ንግግር አይደለም። ወላሂ ነው የምላችሁ፣ ሐቁን ነው የምንነግራችሁ እኛ። ነግሬያችኋለሁ እና እዝነት የላችሁም። ላወላሂ ከእናንተ እጅግ የበለጠ እናዝናለን፣ ግን ስለምናቅ ነው። ማን እንደሚታዘንለት ማን እንደሚታዘንለት ነቢያችን ሰለላሁ አለይሂ ወሰለም አክዋፉ ማእፍ አልመቲ አእመትሙድሊን ብለዋል። ለእመቶች የምፈራላቸው ቢኖር ኑሮ ጠማማ መሪዎችን ነው ብለዋል። ጠማማ መሪዎችን ነው አንዱ ጠማማ ይሄ ሙፍቲ የሚባለው ሰውዬ ነው። ሌላ ማንም አይደለም። ለኡመቶች የምፈራላቸው ቢሆን ኑሮ ጠማማ መሪዎችን ነው ብለውናል። ስለዚህ እንደ አይነት ጠማማ መሪ እንደዚያ፣ ሱብሓነሏህ ቃሉን ራሱ አስጠላኝ ልናገረው ማለት ነው። ስለዚህ ወንድሞች እወቁ፣ ወላ እና በራ እወቁ፣ እንደ አይነት ወደ ሽርክ ና ወደ ቢዳ የሚጣሩት ሰዎችን ተጠንቀቁ፣ ልታቁ ይገባል። እነ ኦመር ገነቴ ማት ወደ ሽርክ ሰው ልጅ ወደ ሽርክ የሚጠሩ ናቸው። ሽርክ ብሎ ማት የመጀመሪያው የሰው ልጅ ከአላህ ውጭ እንዲመለክ ያደረገው የቀብር አምልኮ ነው። ሌላ ማንም ዓለም ቀብር ላይ ስሩጅ መብራትን ማብራት፣ ቀለም ላይ ቀብር ቦታ ላይ ሶላትን መስገድ፣ ቀብር ላይ ጀሶን መቀባት፣ ቀብር ላይ ቤትን መገንባት፣ ይሄ ሁሉ የከለከሉት የሽርክ መዳረሻ ስለሆነ ነው። ቀብር

አላህ አይደለም የሚጠራው። ያ ረሱላህ መደድ ያ ረሱላህ ነው የሚባለው። እንደውም አንዳንድ ቦታ ላይማ ሰጃዳ ይነጠፋል፣ ሰጃዳ ነጭ ሰጃዳ ይነጠፋል። ለምን ነብያችን ሰለላሁ ዐለይሂ ወሰለም መጥቶ ይቀመጣሉ እየተባለ ማን ነው ይቀመጣሉ እየተባለ እዚያ ቦታ ላይ ሲሆን፣ ያ ረሱላህ ያ ረሱላህ እያሉ ያሉ በነሱ ተኸይሉነት ረሱላህ ሰለላሁ ዐለይሂ ወሰለም እዚያ ልብስ ላይ እንደተቀመጡ አድርገው ይስላሉ። እና እንደዚህ ኃይል ናቸው አገራችን ያሉ አህባሾች እና ሶፍዮች። ነብያችን ሰለላሁ አለይህ ወሰለም ለ13 አመት ጥሪ ያረጉበትን ተውሂድ ነብዩ ዐለይሂ ሰላም 950 አመት ጥሪ ያረጉበትን ተውሂድ ወደ ሽርክ ሰውን እየሳቡት ያሉት። ከዚህ በላይ ምድን የምትፈልጉት? ከአላህ ውጭ ሰው እንዲመለክ ነው የምትፈልጉት። ከአላህ ውጭ ያለውዎች እንዲመለኩ ነው። የዚህ ሰው የመኖር ስንት ስንት ስንት ሰው ይጠማል መሰላችሁ። ስለዚህ መጀመሪያ ልታቁ ይገባል። ድናችሁን እወቁ። እኔ እኮ የሚገርመኝ አንድ ነገር አለ። የትኛውን ተፍሲር አቅርቶ ነው የትኛውን ሐዲስ አቅርቶ ነው የትኛውን ሙሐደራ ነው የትኛው ኹጥባ ነው እንደዚህ የሚያንጨረጭራችሁ? አህባሾቹ እኮ እናንተን ያክል እንኳን አልጮኹም እኮ አህባሾቹ የናንተን ያክል እንኳን አልተንጨረጨሩም እኮ ቴሌግራሙን ፌስቡኩን? ከአኖ አባታቸው ሞት ይመስል። ነገርም አባታቸው እኮ ነው። ለምን አባታቸው አይደለም? እንደ እንደዚህ አይነት አካል ነገም እነዚህ በዚህው እናስታውሳችሁ። ዑመር ኮንበልቻ ሲታመምም ተቀዳሚ ሐጂ ኦመር ኮንበልቻ ታመመብን እያላችሁ ፖስቶ፣ መቼስ እናንተ ምን ይቀራችኋል? ደግሞ ሌላም አለ፣ ደግሞ አውበክር ሱሌማን የሚባል ማለት ነው አህባሽ ወርገነቴ ታሟል በሚል ስም እሱም ሆነ መሰሎቹ በአጠቃላይ ቢድዓ ላይ የተጨማለቁ ወደ ቢድዓ፣ ወደ ኩፍር፣ ወደ ሽርክ፣ ወደ ጥመት የሚጣሩ ሰዎች ሲሞቱ አላህ ስብሓናሁ ወተዓላ ሊመሰገንና ስጁድ ሽኩር ሊወረድ ይገባል እንጂ አላህ ይመልስላቸው አፍያዎችን አፍያዎቻቸውን እየተባለ አላህ ሊለመን አይገባም። ያኒ ሙስሊሞችን አዛ የሚያደርግ ችግር ፈጣሪ የነበረ ቢድዓ ከመፍጠር ሽርክ ከመፍጠር፣ ኩፍርን ከመፍጠር በላይ ችግር አለ። ሰዎችን ወደ ሽርክና ወደ ኩፍር ከመጣራት ይልቅ ችግር አለ። አላህ ከአርሽ በላይ ነው ያለ ሰው ካፊር ነው እያሉ የሚደመድሙት ሰዎችን አላህ አፊያ ይመልስላቸው ማለት ምን ማለት ነው? አላህ ይገልግለን የሚባለው ሼህየው መጣና ደግሞ አላህ ያሽረው ምትት አላህ ይሰደውና አላህ ከሰማይ በላይ ከፍጥረት በላይ ነው ያለ ሰው ያለ ሰው ካፊር ነው። ከላይ ጥግ እንግዲህ እስከ ጥግ ሄዷል። አላህ አይመልሰው። እዚህ አድሚኖች ደግሞ እዚህ ስር ገብተው የሚሳደቡትን ሰዎች ምናልባት ቢዚ ሆናችሁ ይሆናል፣ ዝም ብላችሁ አትመልከቱ። የተቀሩትንም እነዛንም የተቀሩም አሉና ወይ ይመልሳቸው ወይ ውሰዳቸው፣ ያስከትላቸው። የተቀሩም አሉ። እንደዚህ እነኛ ስጁድ ሳይወረድላቸው ለስጁድ ሳይደርሱ ያስቀባጭ ያስቃጫቸው ወይ መልሳቸው፣ ከሁለት አንድ። ማን ነው ሼክ አልባኒ እንዳት ኢማ ነሰአሉ ሏህ አን የህዲየሁም አው የቅሲመ ዞሁረሁም እኮ ነው ያለው፣ ወገባቸውን ይስበራቸዋል። አረ ጥርግ ያርጋቸው፣ ጥርግ ያርጋቸው። የአሁኖቹ ደግሞ ሐቅን የሚሰሙ መሰለህ እንደ ወላሂል አዚም፣ ጥርግ እንደው በሸካራ መጥረጊያ ይጥረጋቸው ያለው ነው። እነዚህ ደግሞ የነዚህ ወላሂል አዚም በጣም ነው የሚያናዱት። እንዴ አንድ ሰው እኮ ካላወቀ ማህይም ከሆነ ስትነግረው ይረዳሃል። እነዚህ እኮ እኛ እናውቃለን፣ እንደፈለግን ነው ምንሆነው፣ እንደ ጭንቅላታችን ነው ቁርአንን የምንተረጉመው፣ ከጭንቅላታችን በላይ ከሆነ ሀዲስን አንቀበልም፣ ምናምን እያሉ እዚህ ያዋክባሉ፣ ያዋክባሉ። ዞሮ ያው እንትን የላቸው። አልሀቅ መንሱር ዳኢመን፣ ሀቅ የበላይ ነው። ውስታዞች የሚባሉ ሁላ አላህ ማለቲ ማድረግ ይቻላል ወይ በሚለው ላይ በጣም እንትንቲሉ ስለያዩ ሰብስበው ዱዓ ዱአ እያደረጉ ነበር። አላህ ረህማ፣ አላህ ጀነት ያድርገው፣ ፍርደ ስላላን ይወፍቀው ምናምን በጣም ብዙ ሰዎች ስላዩ እነዚህ ይግራ እዚያም ህጅ ብቅ በቅ በየነ ነበር አልመለሱልኝም። ይኸውላችሁ ወንድሞቼ መጀመሪያ አላህ ይረሐሙ ማለት ይቻላል እንዴ ከተባለ፣ አነ ከአቡ አብዲላህ ልክ የአሕመድን ቪዲዮ ቀርጸው እንደወሰዱት መውሰድ ከፈለጉ ይቀርጹት። አነ ከአቡ አብዲላህ እኔ አላህ ይረሐሙ እዚያ ስጁድ እየተደረገለት ራቢ የተቀመጠን ሰው እኔ አላህ ይረሐሙ ልል አልችልም። እንኳን አይባልም። እና ኡመር ኮምበልቻ እነዚህ ሙስሊሞች አይደሉም፣ አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁ ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው። በጥቅሉ ማን ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃህሉን አይደለም። ሩአሳ የሚባሉት እንደነ ኡመር ኮምበልቻ አይነቱን እንደነ ቀዳሚው ሙፍቲ የሚባሉን ለጣሐ የሚባሉት እነዚህ እነዚህ ሰዎች ሙስሊሞች አይደሉም። ሙፍቲ ካፊር ናቸው። ሙፍቲን የገላገለን አላህ ምስጋና ይገባው። ስጁደ ሹክር ያስፈልገዋል። እንደዚሁም ደግሞ ይህን ጠማማ ሰውዬ አላህ ገላገለን እንዲህ አደረገን ምናምን አራ አይባልም። ወላሂ መጨረሻችንን የእኛም መጨረሻ አናቀው። እኔ ሀቂቃ ነው ምናገ ሪያችን የተወገዘ የሆነ ተግባር ነው። በሀጂ ሙፍቲ ሞት ብናዝንም እንደ አንድ ሙስሊም አላህ ይዘንላቸው እንላለን። ነገር ግን የእሳቸው ሞትን አስከትሎ ንዛዚያቸው ተብሎ ቤተሰቦቻቸው ወይም አጋሮቻቸው ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪያችን ውግዝ የሆነ የሆነ ተግባር ነው። ነብያችን አለይሂ ሰላም ላትጃሉ ላተጃዱ ቡዩተኩም መቃብረ ብለዋሉ። ቤታቸው መቃብራት አድርጉት ብለዋሉ። ስለዚህ አንድ ሙስሊም የሆነ ሰው በሚሞትበት ሰዓት ላይ መቃብር ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም በሸሪዓ የተከለከለ ነገር ነው እሺ እዚህ ጋር እንዳያችሁት የአላህ መልክተኛው ለምን ቤት ውስጥ ተቀበሩ አቡበከርስ ኡመርስ ለምን መልስልኝ ይላል የሙፍቲን ረሂመሁላህ አላህ ይዘንላቸውና ቤታቸው ውስጥ መቀበርን በተመለከተ የተነሳ ጥያቄ ነው ከታችም የምትመለከቱት ኮሜንት ደግሞ ያው ቤታቸው አይደለም ከቤታቸው አንድ ሺ ካሬ ላይ ነው። ምንድነው የአላህ መልእክተኛ አለይሂ ሰላቱ ሰላም አቡበክርና ዑመር ቤት ውስጥ ተቀብረዋል። አው የአይሻ ቤት ውስጥ ወይም የነብዩ ቤት ውስጥ ነው የተቀበሩት። ይሄ የሆነበት ምክንያት ቡኻሪ ላይ ገብታችሁ መመልከት ትችላላችሁ። የሆነበት ምክንያት እናታችን አይሻ ረዲየላሁ ዐንሃ ይሄ ቀብራቸው አምልኮት ቦታ እንዳይሆን፣ መስጂድ ተደርጎ እንዳይያዝ ተብሎ ነው ይሄ የተደረገው። ኻስ ነው በነሱ ላይ ብቻ የተገደበ ነው ብላ አስቀምጣለች። ገብታችሁ ቡኻሪ ላይ ሰሒሁል ቡኻሪ ላይ ገብታችሁ መመልከት ትችላላችሁ። ሌላው ስጋቱ ምንድን ነው ጭንቀቱ ምንድን ነው ከተባለ በነፃነት ቀብሩን ለማምለክ የምትፈልጉ ሰዎች ለእናንተ ይመቻል እሳቸውን በህይወት እያላችሁ ስጁድ ያደረገችሁላቸው ሰዎች አሁን ደግሞ ከሞቱ በኋላ ቀብራቸውን አፈራቸውን በጥብጣችሁ ለመጠጣት ይኸው እዚህ ጋር ኮሜንት ላይ ለእኔም ከቀብሩ ከአፈራቸው አንድ ኪሎ ይቀመጥልኝ፣ ለተበሩክ ተብሎ መቃሙ ስለማይቀር ብሎ እዚህ ጋር አንድ ወንድማችን ጽፏል። ገና ካሁኑኑ ይኸው ይህንን ነገር ሰዎች እያመቻቹ ነው ያሉት ለቀጣው መውሊድ። ለማን ነው የሚሰገደው?

የሚያወጣችሁ እሱ ነው። አላንት ፈርንዶስ መጀመሪያ ሙስሊም ሆኖ የሞተን ሰው እንኳን የሞተን ሰው ያለን ሰው በህይወት አይሰደብ። አሁን ሀጅ ሙፍቲ ሙስሊም ነው።